በኗ ካሜራ አድርጎ እንደ ጉራ ፈርዳ እንግዲህ በደን ነውና ጉራ ፈርዳ ላይ ሲቀበሩ አማራዎች ሲጨፈጨፉ እማኝ ብቻ ሳይሆን ካሜራም ተደቅኖ ነበር። አማራውን የገደሉት ፈሙዝ አንስተው የገደሉትን ገዳዮች እና ቢራራ የሚባል ነብሰ ገዳይ ይው በአንተ ልጅ ተመስገን፣ ሌሎች ተባባሪ ተባባሪዎችን እነዚህ ከኛ ጋር አይደሉም እስካላሉ ድረስ ኃላፊነቱን የሚወስዱት ሀብቴ ወልዴ ነው ሮ በዚህ ዙሪያ ነው ትኩረታችን። የአማራ ፖለቲካ የዘመነ ፖለቲካ አይደለም፣ የምሬ ፖለቲካ አደለም። እኔ የጎንደር ፖለቲካ በፖለቲካ ድሃዎች በፖለቲካ ደናግላን መመራቱ አዋርዶናል። እነ ዶክተር አንባቸው ገዳዮች ትረስትሜ ናይትሜር አለባቸው። ዛሬ ተኝተው ሲባንኑ ነው የሚያጡ እንቅልፍ፣ የላቸው የሰው ደም ገለህ፣ እንኳንስ የከፍን ደም የበአዲዎች የበአዲን የተባሉትን የናንባቸውን ደም ገለው ዛሬ እንቅልፍ አተዋል። ይሄን ነው የምንነግራቸው። የከፌ ደም እየተጣራ ነው። ከፌ ከግን እንዳልተላጠም የማይተኙ ልጆችም ይኖሩታል። ያላውቅም ቤተሰቦቹን ግን፣ እንዴት በዚህ ወንጀል ሰው እጁን ያስገባል? ሰው ከዚህ ወንጀል ነፃንን መሆን የሚችሉት የድርጅቱ አመራሮች ወጥተው የለንበት ምስካላሉ ድረስ ተጠያቂ ናቸው። ይሄ የደንቆሮ ስብስብ መሀይም ስለሆነ በነገራችሁ የተዋረርንም እነዚህ ጋር ነው የሚገናኙ አማካሪዎቻቸው። እነዚህ ናቸው የእነ ሀብቴ አማካሪዎች። ደውሎ የሚያማክራቸው መልካሙ የሚባለው ጥርሰው ላቀው ደንቆሮ ነው፣ የከሰረ ጎንደሬ። ይሄ ነው ሰኔ አስራ አምስት የዛሬ አምስት የነበር ነው ሚሊዮን ስነላው መልክ መላው ኢትዮጵያውያን። አሁን ሰኔ አስራ አምስት ማን ምን እንዳደረገ ያውቃል። ዛሬ በእነ ውብ አንተ መስዋዕት፣ በነ ካፌ መስዋዕት እና በሌሎች መስዋዕት ማን ምን እንዳደረገ ያውቃል። ካፌ እኮ ማነው? ውብ አንተ እኮ ዜር ብሎለት በመከላከያች ተሰዋንጭ እኮ ቀድማችሁ ልትበሉት ነበር። የተጀመረ ጊዜ ይብላኝ ይብላኝ ከጎንደሮች ፊት የሚቆመው እንዴት አድርገን ወንድሞቻችን፣ የእንትና ንግግር ስሙት፣ ባይዘው የደረጀና የሰለሞን የሰለሞን ተው እንዳትተኩሱ እያልን ተው፣ በአማራ ላይ በአማራ መተኮስ የለበትም እያልን ቀፍድደን ይዘን ነው አፍነን ይዘን ነው ወንድማችን ያስበላ ነው ይላል። ከከፊት ፊት እኮ እንኳን የተላላኪው ነው እና ዋናው እኮ አይቀርብም ነበር አይቆምም ነበር። እኔ ወንድም የለኝ ምሳሪያ ምላጭ አልስብም ብሎ እኮ ነው ይዘ የአማራ ስነ ልቦና ማለት እንደዛ ነው። የሆነ ሆኖ የአማራ ፖለቲካ የአማራ ፖለቲካ ሰኔ አስራ አምስት ሞቷል ሞቷል፣ ተቀብሯል። የአማራ ፖለቲካ አስከሬን ላይ ነው ስጫ ቆየ ነው አብዛኛው ሰው አማራ አስከሬን አሁን ፋን ነው በሚል የቀሩትን ነው ለመብላት የተጀመሩት ነው። ኤግዛክትሊ ከአሁን በኋላ ሌባ ሌባ ማለት መቻል መቻል አለበት ሁሉም። እኔ እኔ ይቅርታ አድርጉልኝ። አይ ዶን ኬር ማንም። እኔም ቅድም እንዳልከው ነው ሞዴጅ የሚከፍልልኝ የለም፣ ማንም የሚያስተዳድረኝ የለም። እኔ ራሴን ማስተዳድረው። ከአሁን በኋላ ግን በቃ ጥቁርን ጥቁርን ነጭ ነጭ እያል መሄድ መቻል አለብን። ሁሉም ሰው መንቃት አለበት። እ ትንሽ ዘወር ብለን ማየት አለብን። ፋኖች በአንድ መረጋ ነገር ላይ ተለትራ ፈታን የነበረው የሚዲያና የገንዘብ የበላይነት የነበራቸው በወቅቱ በጣም ከፍተኛ ፕሮፓጋንዳ ሰሩ። አንደኛ ታቅሎ ግን አቅልኛ ታቅሎ ስለተሰራ

እኔ ግን ዛሬ ነገር ብትነግሪኝ እኔ ስለ ጌታ ስራ ደግሞ ሆነ ስለምናገረው ነገር በልብ በሙሉነት ነው የምናገረው። እኔ ታሳቢነት ሙቅ ወይም ደግሞ ሹሮ ወይም ምናምን አስገድዶ ያለም የባላባት ልጅ እነ ጌታ ስራ መንደርተኞች ናቸው። መንደርተኛ ከመሆናቸው የተነሳ ፋኑን አወቁት። አንደኛ አላማ የላቸው። አላማ ስለሌላቸው መከፋፈል ስለሆነ ያደጉበት በባህዴን ውስጥ ስለሆነ ራሱ እኮ ተናግሯል። ይህኛውን የተነሳውን አመፅ ለማደብዘዝ ይህን የሚመስል አመፅ መፍጠር አለብን። ሙቁ ተናግሯል እኮ ምንም። የዛን ጊዜ ንቅናቄውን እንትን ለማለት። ስለዚህ እነዚህ ተጠሪነታቸው ለባህዴን የሆኑ ሰዎች ኃላፊነታቸው ለባህዴ ወልቃይትን አውቀውም ምን ሊያደርግ ነው የሚገባ መጀመሪያ ከወልቃይትን የገባ ጦርነት እንዳይነ አሳልፈን እንስጥ ለትግሬዎቹ በሚል ነው ገብተው የነበረ አልተቻለም። ወልቃይት በረሳሽ ቀኘ ትርሳይ ብለው የሞቱ የነዛ ልጆች አፍንጫህን ጫህን ትቀምሳለህ ስላሉት ሩጡ ሄደና አዛኝ ለመምሰል እንግዲህ ባለፈው ተናግር ያሉ እነዛ በአዲስ ዓለም ወይም ትግሬዎቹ ግንብ ብለው በሚጠሩት አዲስ ዓለም የሚባለው ቦታ አብዛኞቹ እንደ ቅጠል የረገፉት የኔ ቤተሰቦች ናቸው። የጥሩ መንገሻ ቤተሰቦች ልጆች ናቸው። ይህ ማንም የስርክርክ ልጅ አደለው። ምን ሳወራ ማንነቴን እየተናገርኩ ነው። ቢያንስ ያ ሁሉ የተቀበረው ቤተሰቦች የኔ የጥሩ መንገሻ ሄደ የጫርዲቋ መድረብ ሄደ። ማንም ኩልኩልታም የማንም የእንቅርታም ልጅ እማን አባህ መጣው መሰለ ከጥሩ መንገሻ የተወለድነው የጥሩ መንገሻ ዘር ነው ያለቀ የነ ሰለባ ውበቴ ዘር ነው ያለቀ ህዛ እንዳለ የተጨፈጨፈ ማለት እኛ ራሱ የተቀበርነበትን አላወቅ ነው። ይህ ሰው ግን አብሮስነበር ሩጦ መቃብሩን አወጣ። የሚገርማችሁ የሁለት ሶስት ጊዜ ይጄ ነበር የነበር የማለደ ቦታ እኮ ነው። ያነ ቦታ የናስማረ አስማረ የነጀጃው ቢተው ሀገር ነው። የማንም ቅራቅምቦ የነመደባ የጥላውን አገር፣ ይሄ ወስፍ የራስ ሄዶ አየላችሁ የእነ መደባይ ጥላውንን እንግዲህ አይታል። የእነ መደባይ ጥላውንን እሱ ሂዶ እንደ ምናምን እንትኑን አወጣው አጽሙን። አይ በጣም ከበጣም እኮ የምታስቁኝ። የእነ ለገተን አገር እናንተ ሄዳችሁ አወጣችሁ። እንዲያው በቃ የእነ በሪውንን አገር እናንተ ሄዳችሁ አወጣችሁ፣ አዛኝ መስላችሁ ሳታውቁንኝ አዲባ ነው። ካሜራ አድርጎ እንደ ጉራ ፈርዳ እንግዲህ፣ በደኖና ጉራ ፈርዳ ላይ ሲቀበሩ አማራዎች ሲጨፈጨፉ እማኝ ብቻ ሳይሆን ካሜራም ተደቅኖ ነበር አማራውን የገደሉት። ያ ደግሞ እዛ ዋሻ ደግሞ ያ ሁሉ ነገር በጭስ በነ መኮንን ዘለለው አማካኝነት ያን የሰሜን አማራ እንደ ቅጠል ሲረግፍ በግራጫ ጉድጓድ በርጥብ እንጨት ሲያጤሱት አብራችሁ እናንተ የመንሻ ልጆች ነበራችሁ። እንዲህ አስራ ዘጠኝ ሰማንያ አራት እና አስራ ዘጠኝ ሰማንያ አምስት እኮ ነው። ይሄውን ግን የሚባለው በአዴባ አማካኝነት አምስት ና አራት አስራ ዘጠኝ ሰማንያ አራት እና ሰማንያ አምስት አዲስ ከተማ ተብላ የተቆረቆረችው በዛን ሰዓት እዛ ሁኖ ያችን ከተማ እያስተዳደረ የማን ልጅ ነበር ይሄን ሲያደርግ የነበር ከምን የመጣ እናውቀዋለን። እንኳን አንተ የማንንም ይሄን ይመስ ምሳደቦ ለዛ ነው ማታውቅ አንተ የመጫት ልጅ እዚህ መጣ። አይጣል ከቶ አይጣል ከቶ የውሽማ መጫት ይስሪድሩቶ ይላል ያገር ሰው። ይሄ ይሄ ፍከራ የመጫት ልጆች አይ ጥፍር ሲቆርጡ የነበሩት በጀምላ ሰው ሲያስቀብሩ የነበሩት አዛኝ መስለው አማራው በግፍ ተገሏል ብለው መጽሐፍ ሲጽፉ ነው የሚያናድ። ይሄ ነው አይጣል ከቶ የውሽማ መጫት የስሪ ድሪቶ የሚያሰኘው። ጥፍር ሲነቀል የነበር የመጫት ልጅ ማለት ተርጉሞ ነው ትንሽ የመጫት ልጅ ማለት እናቱ ገና በሁለት ወር በሶስት ወር ሀለይቱ ያደገ ዳደግ ማለት አላሳዳጅ ያደገ ማለት አሳዳጅ ማይታወቅ እና አሁን እኛ ተቸግረናል መልስ ራሱ ለመስጠት ቸገር ነው መፍትሄ መስጠት ነው እንጂ ታዲያ የመጫት ልጅ እንደዚህ እያሉ መሳደብ መፍትሄ ያመጣል አየ ጀግና ዘር ስም ትልቅ ተግባር ባዶ እንደ ፈጣሪ ይፍረድ ፈጣሪ ይፍረድ ፈጣሪ ይፍረድ ፈጣሪ ይፍረድ